አሚን ያላችሁ ሁሉ አላህ ሀጃዎቻችሁን ያሳካላችሁ። ሀጃችሁ ሀጃችሁ ይወጣ፣ ጉዳያችሁ የተሳካ ኸይሩ፣ ሁሉ አላህ በዚች ዱንያ በኸይር የምትኖሩባት ያርጋችሁ፣ በደስታ የምትኖሩባት ያርጋችሁ። አላህ ህይወታችሁን መስቀልቅል ያለ አያደርግባችሁ፣ ስርዓት ያለው ህይወት፣ የተስተካከለ ህይወት፣ የደስታ ህይወት አላህ ያደርግላችሁ። ያገባችሁ ትዳራችሁን የሰመረ ያማረ ያደርግላችሁ። ሳሊህ የሆነ ልጆች ይረዝቃችሁ። ሳሊህ የሆኑ ልጆች ይረዝቃችሁ። ያላገባችሁ አላህ ስብሀነ ወተዓላ መልካም ትዳር ይወፍቃችሁ። መልካም የሆነ የደስታ የሆነ የምትደሰቱበት የምትለፉበት አይደለም የምትደክሙበት አይደለም፣ የምትጨነቁበት አይደለም፣ የምትጠበቡበት አይደለም፣ የምትሰቃዩበት አይደለም። የምትደሰቱበትን ሕይወት አላህ ይስጣችሁ። ያማረ የሰመረ ምሳሌ ለሰዎች የሚሆን ትዳር ያድርግላችሁ። አላህ ሱብሓነሁ ወተዓላ ይውደዳችሁ። አላህ የወደደውን ባሪያ ደግሞ ሐጃውን ሁሉ ያሳካለታል። ዲ ቁርሲ ነው የነቢ ص ላ ሰለም ያስተላለፉልን ባሪያዬ እጅግ ለእኔ የተቃረበው እኔ በምወደው ዋጅብ በሆነው በሚለው ዲ ማለት ነው። ከዚያ ከዚያ በኋላ ይህንን እያደረገ አሉ ነቢ ص ላ ሰለም ም ሉ ምን አሉ ነቢ ለى ላሁ ሰለም

አላህ በዚች ዱንያ በኸይር የምትኖሩባት ያርጋችሁ። በደስታ የምትኖሩባት ያርጋችሁ። አላህ ህይወታችሁን መስቀልቀል ያለ አያደርግባችሁ። ስርዓት ያለው ህይወት፣ የተስተካከለ ህይወት፣ የደስታ ህይወት አላህ ያደርግላችሁ። ያገባችሁ ትዳራችሁን የሰመረ ያማረ ያደርግላችሁ። ልጆች ይረዝቃችሁ። ሳሪ የሆኑ ልጆች ይረዝቃችሁ።